ሀናዬ ምን ገጠማት ሀናዬ እንግዲህ ወረቀት እና ሞኝ ያዘውን አይለቅም የሚባል አባባል አለ እንግዲህ ሰላም ራስ ምታት በሽታ አሟት እንግዲህ ህክምና እንደሚያስፈልጋት ለእናቷ ትነግራታለች ወደ ሀኪም ቤት ጎራ ይላሉ ከእናቷ ጋር ሆኖም ግን በሰዓቱ ያ ዶክተር አልነበርም ተቀያሪ ዶክተር ነበር ያገኙትና መታከም እንዳለባት አስገድዳት አስገባቻት እና ከታከመች በኋላ እንግዲህ ዶክተሩ ችግር ላይ እንደሆነች ሲናገር፣ ወይዘሮ ሚላትም ምንድን ነው ልጄ ችግር የፈጠረባት ስትል ዶክተሩን ማማከር ትጀምራለች። አይ የወሰደችው የደም አይነት ትንሽ በሰውነቷ እስከ ራሷ ጋር እስከሚዋሃድ ከፍተኛ የራስ ምታት ሊያመጣባት ይችላል። ደግሞ ያሳለፈችው ነገር ቀላል አይደለም። ፅንስ ማቋረጥ ማለት እኮ መውለድ ይሻላል ሲላት ወይዘሮ ሚላት ትደነግጣለች። ምን ያልክ ነው አንተ የምታወራው ምንድን ነው ዶክተር? ትለዋለች እንዴ ልጆ ፅንስ ማቋረጧን አያውቁም እንዴ? ሲል እንዴት ማን ፈርሞ ሲባል ደግሞ የፈረመችው ሀና ሁና ትገኛለች። ሀና ልጄና ተረፈ ችላለሁ እንጂ ለካ በልጅ ህይወት እየተጫወተች ነው ስትል በጣም ትናደዳለች። ሆኖም ግን ሀናን ደግሞ ከዚህ በፊትም ሰምታችሁ ከሆነ አንተነህን ከስራ አስቁሚው ሀናን እያስቸገራት ነው ብላ ሰላም ስትነግራት፣ እኔ ለአንዲት ሰራተኛ ቦታ የለኝም እንደፈለግ ተጠንቀቂ ብያታለሁ። መጠንቀቅ ካለባት እራሷ ትጠንቀቂ ያለችውን ነገር ታስታውሳላችሁ። በሰላም ጉዳይ ሲመጣ ግን ሰላምን እንዴት ይነካብኛል ስትል ለስራዋ እንኳ ታማኝ ነው፣ ጎበዝ ነው፣ ታታሪ ነው ያለችውን ሰራተኛ ያ ለማስጠንቀቂያ ነው እንግዲህ የመሸኛ ወረቀት ሰጥታ ከስራ ያስወጣችው። በነገራችን ላይ ወይዘሮ ሚላት ብዙ ጊዜ ለሀና ቦታ የላትም። ሀና ግን ለእነሱ የምታደርግላቸው ከደም መለገስ ጀምሮ ሁሉን ነገሮቿን የታመመውን እንኳ አባቷን ትታ ትኩረቷ ወደ እነሱ ነበር። ቀን ከሌሊት እያለች ስታድር የነበረው ይህ ሆኖ ግን ዛሬ ሳገን ወይዘሮ ሚላት የራሷን ጥቅም ፈላጊ እንጂ ለሀና ቦታ የሌላት እንደሆነች ነው የሚያመለክተው። በዚህ እንግዲህ አሁን ሀና ትልቅ ችግር ውስጥ ልትገባ ነው። አሴም እንግዲህ ከእንጀራ አባቱ አግቶ እያሰቃየው ይገኛል። በዚህም ፍቅር እህቱም ፈልጋ እባክ ከዚህ ተወገድ ብትለውም ልታገኘው አልቻለችም። የሀና አባትም ለየት ተቀንሰሩ ፍለጋ ይንከራተታሉ። ቢንከራተቱም ግን አላገኙትም። ለሀናም ልጄ ጠፍቶ ምን ሆነህ ነው አባዬ ስትለው፣ ልጄ ጠፍቶኝ ስንከራተቷል። እንደ አባዬ እኔ ልጅ አይደለሁም እንደ ስትለው፣ እንደ አንቺ ማ ያለ ተለየ ቦታ አለሽ? ምን ታወዳድር ያለሽ? አይ አባዬን ልቅበጥ ብዬ ነው። ግን እኮ ጠዋት አገኘቸው ነበረ ስራ ተፍ ተፍ እያልኩ እየፈለግኩ ነው ብሎ ነበረ። አይ እሱ በደህና ነው አይመስለኝም ሀናዬ፣ እሱ እንደዚህ ጠፍቶ አይውልም አያድርም። ቤተ ክርስቲያን ነበርኩ ብሎኝ። እንግዲህ ውድ ሰላም ተመልካቾቼ ለቻናሌ አዲስ ከሆናችሁ ሰብስክራይ እያደረጋችሁ የደወል ምልክቶ መጫን አትርሱ። ነባሮቹ ሁልጊዜም ላይክ ሸር ስለምታደርጉኝ ከልብ አመሰግናለሁ ማለት ነው። እንግዲህ ቀጣይ ክፍል ኖላዊን ይዘንላችሁ መተና እንግዲህ ኖላዊ አሁን እንግዲህ ሰላም እንግዲህ እናቷን እያስመሰገነች እያመሰግንኩኝ በቅጡ እንኳን አመሰግንኩሽም። እንዴው አንተ ነህን ታባር ሬዋለች ብዬ አላሰብኩም ነበር ስትል ትነግራታለች። በሁለት እህቱ ልጆች ፍሬ ከመጣብኝማ የፈለገ ነገር ይሆን እያለች ነበር ለሀና ግን ጊዜ ግን ምንም አይነት ጉዳይ አልነበራት። ወይዘሮ እናትየዋ ልበላችሁ እሷ ማለት ነው። አሁን እንግዲህ በዚህ መሰረት ደግሞ አሴ ግን ጠፍቶ የት እንዳለ እስካሁን እየተቀጠቀጠ እንደሆነ ነው እየሰማ ነው ማለት ነው። ምላሴ ደግሞ ሀናንና እሷን እንግዲህ ሰላምን በሰዓቱ ኑሬ ላስጥላችሁ ስላልቻልኩኝ ይቅርታ አድርጉልኝ። አንተ ነህ ይሄን ያደርጋል ብዬ አላሰብኩም ነበር ሲል ወይ ጉድ፣ ጎረመስክልኛ እንግዲህ ምኑን እኔስ ከዚህ በኋላ ምኑን ባላገባሁ እያለች ነው ሰላም። ምን እያልሽ ነው ሲላት አይ በቃ ከዚህ በኋላማ ቆሜ መቅረት እያለች ስለ መቆርቆር ከጀመርክማ እያለች ነበረ። እንግዲህ አናየም አባቷን በቃ ምን ሁነሃል እያለች ስታስጨነቃቸው አያንቺ እኔማ የልጅ ልጅ ብታሳቅፊኝ ደስ ይለኝ ነበረ ውለጅልኝ እያሏት ነበረ። እሷም እንግዲህ አይቀርም አባ አንድ ቀን አሳቅፍሃለው እያለችው ነው። ፍቅር እንግዲህ የእሱ እህት የአሴ እህት እንግዲህ ሀናን በተደጋጋሚ ስትደውልላት ሀና ደግሞ ስልክ አታነሳ እባክሽ አንሹ ስትላት እንግዲህ ቆንጆ ግብዣ ሊጋብዙ ምግብ ሊሰሩ ሀናና ሰላም ኪችን ነበሩ። ስልኩ በተደጋጋሚ ሲደወል የማላውቀው ስልክ አላነሳም ስትል አንተነህ እንዳይሆን አለቻት። አረ በፍጹም እሱ እሱ መደወል ካለበት ደግሞ አለቻት። ሰላም በራሱ ስልክ ነው የሚደውልልሽ በሰው ስልክ አይደውልም። ይሄን በቃ ተይው እባክሽ። አሁን እኔ ጊዜ የለኝ። ምግቡን ቶሎ ቶሎ ሰርተን እናቴ ሳትመጣ ሰርፕራይዝ እናርጋቸው እያሉ ወደ ምግቡ ነበር። በዚህ አጋጣሚ አቶ ኖላዊም እንግዲህ ይህን ልጅ በመፈለግ ልባቸው ተንከራቶ መንገድ ላይ ሄደው ቁጭ ሲሉ ፍቅር ትመጣና ከጎናቸው ትቀመጣል። አባ ደክሞዎት ነው ምን ሆነዎት ነው? ልጄ ጠፍቶብኝ ልጄን እየፈለግኩ ነው። ልጄ ማን ይባላል ስትለው መዝገቡ ነው እንግዲህ የሚባለው፣ እሳቸው ግን አሴ ስላሏት ግራ ተጋባት። እና ምግብ ለምጣና ልጋ ብዙ ላብላው ስትላቸው፣ አላል ምግቡ ይቅርብኝ። እንግዳማ ሚሪ እንዳገዝቸለት ልምጣ ብላ ሚሪ ደስታ ሰጠቻቸው እና መረቋት። አንቺ ግን ምን ሆነሽ ነው? ሲሏት እኔም ሰው ፈልጌ ስልኩን በተደጋጋሚ ብደውል አይነሳል ብሎ ነው እያለቻቸው እንግዳማ ቤት ልሸኝዎት ቤት ላድርሰዎት ስትላቸው አረ ካላስቸገርኩሽ ሲሉ ቤት ድረስ አደረሷትና ለመሆኑ ምግብ በልተሻለዎች ሲሏት አልበላሁም ስትላቸው የውስጡ ጋር ምግብ አለና አንጭና አንቺ ምንም እየበላን እናውራ እያሉ ሲሉ እንደ ወንድሜ ከዛ እንደገና እስኪ እባክሽ ለልጄ ስልክ ደውልይ ብለው ሲደውል ሲሏት እንግዲህ ስልኩን ዜሮ ዘጠኝ ብላ ልትደውል ስትጀምር አባቷ ቅድሚያ ይደውል ና የትና ይስላት፣ አባቷን በጣም ስለምትፈራው በቃ መሄደ ነው መሄደ ነው ብላ እንግዲህ ሳትናገር ወታት ሄዳሌ። በሰዓቱ ያውን ስልክ ቁጥር ሰጥተዋት ቢሆን የሀና ቁጥር መሆኑን ስታውቀው የሀናን የወንድማ ጉድ ጉዳይ ከዚህ ቤት ውስጥ መሆኑን ታውቀው ነበር። ሆኖም በዚህ ተቋርጦ ሄደው ሀና ደግሞ ከውላ ውላ መታ አሁን ገብታ አንዲት ቆንጅዬ ልጅ አግኝቼ እንዴት አይነት የምታምራ አንቺን የመሰለች እያሉ ከቤት መጠታ አድርሳ አባ እንደዚህ በአንድ ጊዜ ያገኘኋት ልጅ በጣም ጥሩ ልጅ ናት። ገብታ ምንንም አጫውታኝ ነበረ እንደውም ወንድ ስልክ በተደጋጋሚ ይደወለች አልነሳላት ብሎም ነበር እያሉ ሲሉ ከዛም አሁንም ስልኩ በተደጋጋሚ ይደወላል። እና እንግዲህ ልጅቱም 09 ብላ ስትጀምር አባቷ ሲደወልባት አቋርጣ ሄዳለች። ሰላምም ወደ ስራ ሀናም ወደ ስራዋ ሄደች። በኋላ ምግብ ዝግጅት እያደረገች ነበር። ሆኖም ግን ትዝ አላት እና ግን ሰላምዬ ዬ አንተንህም በአንድ ደቂቃ ያባረሩት እናትሽ፣ ምን ብትዩ ነው? በጣም እኮ የስራ ትጉ ጎበዝ ነው ይሉት ነበረ ስትል ስትጠይቃት የነበረውን ሁሉ ነገረቻት። መኪና ውስጥ ሄዳ መጀመሪያ ለሀና ብላ ስትነግራት፣ ግን ለሀና ጉዳይ አይደለም ያለችውን ግን ሰላም አልነገረቻትም ነበር ሆኖም ግን እሷን እንዳስቸገራት እና ጥሩ ጥሩ ቴክስቶቹን ሲያስቸግረኝ የነበረውን ቴክስቶቹን መርጬ እኔ ስቅ መልስለት የነበረውን ቴክስት አጥፍቼ ለማያሳየዋት እና በዛ ቅስበት እንዲያውም ከሰራተኛው መሀል ላዋርዶ ስትለኝ፣ እኔ አይሆንም እቤት ጠርተሽ ጋብዘሽ አሰናብቹ ብያት እኮ ነው። የዛን ዕለት ታስታውሻለሽ? የቤት መጥቶ ግብዣ ከተጋበዘ በኋላ ያሰናቡት ወይ ጉድ ይገርማል፣ አለች ማለት ነው። እና በዚህ አይነት እንግዲህ ከቤት ደግሞ በጣም ተደሰተ። መላሴ ሰሞኑን ደስተኛ አድርጋችሁኛል፣ ቤቱ ቤተሰቡ ሁሉ ደስተኛ ሆኖ ስላየሁት ደስተኛ ነኝ አላቸው። ሀናም የተሰራው ምግብ ሳት በያቴጅም ተብላ ምግቡን ከበላች በኋላ ምላሴን ክላሱ ሂዳ በሊሄድ ነው ስትል ይቅርታ አስመሸንብሽ እንዴት ነው ምግቡ ተመችቶ በጣም ነው ምርጥ ምግብ ነው ያበላችሁን እንዴት ሀሳቡ መጣላችሁ ሲል ሲጠይቃት ሀሳቡን ያመጣችሁ እንኳ ሰላምዬ ናት ሰላምዬ እኮ አይምጣባት እንጂ ካሰበች ጎበዝ ናት ዛሬ በጣም ደስተኛ ነኝ አለት ምን ነው ምን ተገኘ ስትል ጠዋት ቤተ ክርስቲያን ሄድኩኝ ከዛ ደግሞ እማ እየጋበዘችኝ አሁን ደግሞ ምሽቴን አደመቃችሁ ሊደስ የሚል የምሽት የራት ፕሮግራም አደረጋችሁልኝ ብሎ አስደሰታት እና ደስ ብሎኛል ብሎ ነገራት ማለት ነው። እንግዲህ ወይዘሮ ሚላትም ይሄ ሀሴትን ፎቶ ይዘው እያለቀሱ እያሉ ሰላም ትገባለች። ምን ነው ማ ይህን ያክል ክፉ ሰው አድርገሽ ነው እንዲ የምታስቢን ስትላት፣ ኧረ በፍፁም አለች። ታዲያ እኮ የህቴን ፎቶ ደበቅሽው? አይ እንዳይከፋሽ እና ያ የድሮ ጊዜ ለሷ ያለች ፍቅር ነው ይለን የለን የምትይው ነገር እንዳይመጣ ብዬሽ ነው። አይ አሁን እኮ ነገሮች ተቀይረዋል። ስለዚህ አምጪ እስኪ ህቴን ልያት ብላ እህቷን ፎቶ አየችና ወይ ቆንጆ እኮ ናት ሀሴት ስትል፣ ፈጣሪ ይመስገን፣ ቆንጆ ቆንጆ ሰው ልጆች ነው የወለድኩት ስትላቸው ከምላሴ ፉንጋ በቀር ስትል፣ እባክሽ እንደሱ እንዳትዪው እንደሱ ካልሽው ቶሎ ነው የሚከፋው ልጄ አሏት ማለት ነው። ይህንማ፣ እኔም ሄጄ እሱን መረታ ይገባኛል እለዋለሁ፣ አንተ ፉንጋ ነህ ነው የምለው፣ እያለች እንግዲህ እናቷ ለቅሶ እንድታስቆም ለማድረግ ያክል ወደ ሳሎን ትሄዳለች። ሳሎን ስትሄድም፣ አሁን እማዬ እኮ ትንፈቃፈቃለች ደግሞ ጀመራት ስትል፣ ምን እያለች ሀሴት ሀሴት እያለች እና አንተ እኮ ፉንጋ ነህ ብዬ አስቂያት ወጣሁኝ። እባክሽ እኔ ፉንጋ ነኝ እንዴ አለ ከዛ ነው አመሸችና፣ እንግዲህ ሀናም ወደ ቤት ስትሄድ አባቷ ምን ነው ዛሬ አመሸች ልጄ ሲሏት ራት እኮ ጋብዘውኝ ነው ካልበላሽ አትሄጂም ብለውኝ ሲል፣ እንዴ ምግብ እየበላሁ አልሽሳ የምትሰሪበት ቤት ምግብ አለ እንዴ ብሎ ሲሏት፣ አ ወደ ቤታቸው እኮ አሰሪዎች በጣም ጥሩ ሰዎች ናቸው፣ ወደ ቤታቸው ወስደው ምግብ ጋብዘውኝ ነው አለች። ማለት ነው እንግዲህ የቤት ሰራተኛ ነኝ ብላ ስላልተናገረች ማለት ነው። አባ አሰሪዎች እኮ መልካም ሰዎች ናቸው ስትላይ ልጄ አንቺ መልካም ስለሆንሽ እንጂ አንቺ መልካም ባኮኝ አሰሪዎችሽም መልካም አይሆንልሽም ነበረ ሲሏት፣ አባ መጠርጠሩስ አለች ማለት ነው። ከዛ ስልኳ አሁንም ይደወላል። ፍቅር ነበረች የምትደውለው። አንሺ እንጂ ሲሏት፣ ትባካ አባዬ የማልፈልገው ቁጥር ነው ስትለው፣ አይ አሁን አንቺ እኔ ስታናግሪ እንዳልሰማች ብለሽ ነው እንጂ እንደዛ አይደለም አራ እንደዛ አይደለም ማለት፣ አንተም እኮ ጥያቄ የምታበዛብኝ ስለ ውሎህና ስለ ጤንነትህ እንዳልጠየቅህ ስለምታስብ ነው አሉት። አለቻቸው ሀና። ላይ ቴክስት ይገባና፣ ረ በማርያም አናግሪኝ ትላታለች። ደግሞ በማርያም የሚባል ማኑ አሱልኝና ብሎ የሚል በማርያም ይባላል፣ አለች አለችና፣ ስልኩን አነሳች። ተመስገን አነሳሽልኝ። ፍቅር እባላለሁ እና ስልክሽን የሰጠኝ መዝገቡ ነው ስትላት መዝገቡ ማነው ያ መዝገቡ የሚባል ሰው አላውቅም ስትል አባትዬው አይናቸው ፍጥጥ አለ ከዛ በኋላ ለማንኛውም ላገኝሽ እፈልጋለሁ ስትላት አሁን እኮ መሽቷል ስትላት አይ ነገ አለቻት እሺ በቃ አሁን ልተኛ ነው ደክሞኛል ነገ እደውልልሻለሁ ስትል ከፍቅር ጋር ተቀጣጠረች አባቷም ደግሞ እናዬ መዝገቡ ስትይ የሰማሁሽ መሰለኝ አለኝ አዎ እናታቃለ እንደ መዝገቡ የሚባል ሰው ስትል አዲስ አበባ እኮ አንድ መዝገቡ የሚባል ጓደኛ ነበረኝ ሲሉ አባት ይነግሯታል ታዲያ ስልክን እንዴት አገኘ? ሲል ምናልባት አሴ ሰጥቷቸው ይሆናል። አሴ ሰጥቷቸው ሊሆን ይችላል አሉ አባዬ። የአሴርን ቁጥር እንዴት ያቀዋል ታዳሱ? ስትል አንድ ጊዜ በአሴር ስልክ ቁጥር ደውዬለት ነበር። ምናልባት አሁን እሱም እንደኔ አሴርን እየፈለገው አጥቶት ሲሆን ወደ እኔ የደወለው። እሺ አባ፣ ችግር የለውም። ነገ ጧት እንግዲህ ልጅቷን እንጠይቃታለን። አሁን መሽቷልና እንተኛ አለች ሀናዬ። እንግዲህ እንደዚህ ብለው ተኝተዋ። ሲነጋ ፍቅርን እንታገኛት እና እንግዲህ ያው አሴርን ብጠይቃት ምን የምታውቀው ጉዳይ የላትም። አሴርን ግን የፍቅር አባት፣ የእንጀራ አባቷ እያሰቃየው አግቶ ይገኛል። በጣም ያሳዝናል። እንግዲህ ቀጣይ ምን ይከሰት ይሆን የምንለውን ደግሞ አብረን የምንከታተል ይሆናል። ውድ ቻናል የተከታታዮች ስለምታበረታቱ ስለምትከታተሉኝ ከልብ ከልብ ነው የማመሰግነው። የዛሬውን በዚህ ተሰናብቻችኋለሁ።